ሰላም ጤና ይስጥልኝ የተከበራችሁ የሶሎዳ ሚዲያ ቤተሰቦቻችን፣ እንዴት ቆያችሁ? ለዕለተ ማክሰኞ ያዘጋጀናቸው ወቅታዊና አዳዲስ መረጃዎቻችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በአክብሮት እጋብዛለሁ። ልጁ በመኪና ገጥቶ የገደላት ልጅ ብትኖርም ኮሚሽነሩ ልጁ ህግ ፊት ሳይቀርብ በነጻ እንዲፈታ አድርጓል ተባለ። የትግራይ ክልል ፖሊስ ኮሚሽን ምክትል ኮሚሽነር የሆኑት አቶ ገብረ እግዚአብሔር ልጅ የሆነው ወጣት መኪና መንዳት ሳይችል መኪና እያሽከረከረ በመቀሌ ከተማ ላጭ መናኸሪያ አካባቢ ገጥቶ የገደላት ወጣት ልጅ ብትኖርም ኮሚሽነሩ የሞተችው ልጅ የሀገሬ ልጅ የማይቅነጣል ልጅናት በማለት አባቷን በማስፈራራት ወንጀሉ በሽምግልና እንዲፈታ በማድረግ 500 ሺህ ብር ከፍሎ ህግ ፊት ሳይቀርብ በነፃ እንዲፈታ አድርጓል ተብሏል። የዚህ ምክትል ኮሚሽነር የሆነ ሰው ልጅ የዘውዶ ሀብቱን በአደባባይ በመኪና እየጎተተ አንገቷን ቆርጦ እንደገደላትና የትግራይ ክልል ፍርድ ቤቶች በዚህ ሰውየ ፍርድ ቤቶች ላይ ጣልቃ የመግባት ጉዳይ የስራ ማቆም አድማ አድርገው እንደነበር የቅርብ ጊዜ ትውስታችን ነው። ሰላም ተፈጥሯል በማለት ከኤርትራ ወደ ትግራይ የተሻገሩ ኤርትራውያን ወጣቶች የህወሓት ኃይሎች መልሰው ለሻዕብያ እየሰጧቸው ነው ተባለ። ሰላም ተፈጥሯል በማለት ከኤርትራ ወደ ትግራይ እየተሻገሩ የሚገኙት ኤርትራውያን ወጣቶች በጅምላ የህወሓት ኃይሎች መልሰው ለሻዕብያ እየሰጧቸው እንደሆነ እየተገለጸ ይገኛል። ለሻዕብያ ተላልፈው የተሰጡት ወጣቶቹም ሻዕብያም ወደ ሳዋ ማሰልጠኛ እያስገባቸው ነው ተብሏል። ብርጌድ ሀመዱ የተባለ የሻዕብያ አገዛዝ የሚቃወሙ ኤርትራውያን አባላት እንደገለጹት ከሆነ በኤርትራ ያሉ ኤርትራውያን ወንድሞቻችሁንና እህቶቻችሁን አሁን ወደ ትግራይ መሄድ ችግር የሚያደርስባቸው እንደሆነ ንገሯቸው በማለት መልእክታቸውን አስተላልፈዋል። በዚህ ሳምንት ላይ ከኢትዮጵያ ህግና ስርዓት ውጪ የኢትዮጵያን ሉዓላዊነት በጣሰ መልኩ የህወሓትና የኤርትራ መንግስት የሆነው ሻዕብያ የህዝብ ለህዝብ ግንኙነት አደረግን እያለም ይገኛሉ። የኢትዮ ጅቡቲ የባቡር አገልግሎት 104 ባለ 20 ጫማ ከፍታ ያላቸው ኮንቲነሮች ማቅረቡን አስታወቀ። እቃ መጫኛዎቹን ከሜዲትራኒያን የባህር ትራንስፖርት ኩባንያ ጋር በመተባበር ከጅቡቲ ወደብ ወደ እንዶዴ የባቡር ጣቢያ ማጓጓዙን አስታውቋል። ኮንቲነሮቹ ከፍተኛ ጥራት ያለው ቡና፣ እህልና ሌሎች ለውጭ ገበያ ለሚቀርቡ ምርቶች የሚያገለግሉ ሲሆን የሀገር ውስጥ አምራቾችና ላኪዎች ምርት ለዓለም አቀፍ ገበያ እንዲደርስ በማድረግ የኢትዮጵያን የውጭ ገበያ ኢኮኖሚ ይደግፋሉ ተብሏል። በተጨማሪም ላኪዎቹ በጅቡቲ ወደብ የኮንቲነር አገልግሎት ለማግኘት የሚባክንባቸውን ጊዜና ወጪ ያስቀራል ሲል የኢቴ ጅቡቲ ባቡር አክሲዮን ማህበር አስታውቋል። ኡጋንዳ ሲቪሎች በወታደራዊ ፍርድ ቤት የሚዳኙበትን ህግ አጸደቀች። የኡጋንዳ ፕሬዝዳንት ዩዌሪ ሙሴቬኒ ሲቪሎች በአንዳንድ ሁኔታዎች በድጋሚ በወታደራዊ ፍርድ ቤት የሚዳኙበትን የህግ ማሻሻያ ፈረሙ። ከዚህ ቀደም እንደዚህ አይነት የፍርድ ሂደትን የሚፈቅድ ህግ ይህ ህገ መንግስታዊ በሚል ባለፈው ጥር የሀገሪቱ ጠቅላይ ፍርድ ቤት ውሳኔ ሰጥቶበታል። ከፍርድ ቤት ውሳኔ በፊት ሲቪሎች እንደ ጦር መሳሪያና ወታደራዊ የደንብ ልብስ ይዘው ከተገኙ የፍርድ ሂደታቸው በወታደራዊ ፍርድ ቤት ይታይ ነበር። የመብት ተሟጓቾች ህገ መንግስቱ ተቺዎች ለማሳደድ ጥቅም ላይ ውለዋል በሚል ቅሬታ አቅርበዋል። የህዝብ ተወካዮች ምክር ቤት አባላት ባለፈው ወር ህጉ የሀገሪቱን ትልቁን ፍርድ ቤት ውሳኔ የሚጥስ ነው የሚል ተቃውሞ ቢገጥመውም ማሻሻያውን አጽድቀዋል። የጠቅላይ ፍርድ ቤት ዳኞች ወታደራዊ ፍርድ ቤቶች ገለልተኛ አሊያም ዳኝነትን ተግባር ለመከወን አቅም የላቸው ማለታቸውን ዓለም አቀፉ የሰብአዊ መብቶች ማህበር በወቅቱ ገልጸዋል። ማሻሻያው ግን አንዳንድ ችግሮችን ለመፍታት የሚሞክር ይመስላል። ፍርድ ቤቱን የሚመሩ ባለሙያዎች አግባብነት ያለው የህግ ስልጠናና ማረጋገጫ ሊኖራቸው እንደሚገባም ይጠቅሳል። ከዚህም በተጨማሪ ህጋዊ ኃላፊነታቸው ሲወጡ ነፃና ገለልተኛ ይሆናሉ ይላል። ሲቪሎች የውትድርና ውትድርና መገልገያ ቁሳቁሶችን ይዘው ከተገኙ ተላልፈው ይሰጣሉ። የሀገሪቱ ጦር ቃል አቀባይ ህጉ በምክር ቤት አባላት ከጸደቀ በኋላ ህጉ በታጠቁ ነውጠኛ ወንጀለኞች ላይ ጠንካራ እርምጃ ይወስዳል፣ ዲሞክራሲያዊ ሂደቱን ለመናድ የሚመሰረቱ ታጣቂ የፖለቲካ ቡድኖችን ይከላከላል፣ ብሔራዊ ደህንነት ጠንካራ መሰረት ላይ እንዲቆም ያደርጋል። መጀመሪያም ካልተበላሸ አታስተካክለውም ብለዋል። ይሁን እንጂ የተቃዋሚ መሪ የሆኑት ቦቢ ዋይን ህጉ በእርሳቸውና በሌሎች ላይ ጥቅም ላይ እንደሚውል ተናግረዋል። በተቃዋሚ ጎራ ያለን ሁላችንም ይህ ህግ ያልነጣጠረብናል ሲል ለአጃንስ ፍረስ ፕራንስ ተናግረዋል። ለበርካታ ዓመታት ተሟጋቾችን፣ ወታደራዊ ፍርድ ቤቶችን መንግስት ተቃዋሚዎችን ለማፈን እየተጠቀሙበት ነው። እንዲሁም በአንዳንድ ሰዎች ላይ የውሸት ማስረጃዎች ይቀርባሉ በማለት ሲከራከሩ ቆይተዋል። የሰብአዊ መብቶች ጠበቃ የሆኑት ጋዋ ያቶ ጉሌ ባለፈው የካቲት ለቢቢሲ ፎከስ ኦን አፍሪካ ፖድካስት የፖለቲካ ተቀናቃኝ ከሆንኩ ወታደራዊ ፍርድ ቤት እንድትቀርብ መንገድ ይፈልጋሉ እና እጣ ፈንታ እንዳበቃለት ታውቃለህ እንዴ ከዚህ ከገባህ የፍትህን ደጃት ትረግጥም፣ ሲሉ ጫናውን ተናግረዋል። ጠበቃው አክለውም ፍርድ ቤቶች ከጦሩ አለቆች ውሳኔዎችን የሚጠባበቁ በመሆናቸው ሰዎች ካለዋስትና በ በአስር አመታትን ሊያሳልፉ እንደሚችሉና በፍርድ ቤት ጥፋተኛ ሆነው የተገኙት ደግሞ ከመደበኛው ፍርድ ቤት በበለጠ ከፍተኛ ቅጣት እንደሚጠብቃቸው ገልጸዋል። የቅርብ ጊዜ ጉዳይ የሆነው የታዋቂ የፖለቲካ ተቃዋሚ ኪዛ ቢሲጂ ጉዳይ ሲሆን ፖለቲከኛው በኬንያ ተይዘው ከተወሰዱ በኋላ በወታደራዊ ፍርድ ሽጉጥ በመያዝ እና በውጭ ሀገር መሳሪያ ለመግዛት በመሞከር ክስ ቀርቦባቸዋል። ፖለቲከኛው ክሱን ውሸት ብለውታል። የጠቅላይ ፍርድ ቤቱን ውሳኔ ተከትሎ ጉዳያቸው ወደ መደበኛው ፍርድ ቤት ሲተላለፍ የቀረቡባቸው ክሶች ውድቅ ተደርገው አዲስ ክሶች ተመስርተውባቸዋል። በአውሮፓውያን አቆጣጠር ከ1986 ጀምሮ ስልጣን ላይ ያሉት ዩሪ ሞሴቬኒ ፍርዱን የተሳሳተ ውሳኔ ያሉት ሲሆን ሀገራቸው በዳኞች ሳይሆን በህዝቦች ነው የምትመራው ብለዋል። ፕሬዚዳንቱ ከዚህ ቀደም ወታደራዊ ፍርድ ቤቶችን በመደገፍ ያለምንም ልዩነት ሰዎችን በመሳሪያ እየገደሉ ያሉ ወንጀለኞችና አሸባሪዎችን ከፍተኛ እንቅስቃሴ አደብ ያስይዛል ብለዋል። በፖሊስ ቁጥጥር ስር ያለ በሞተው ጠማሪ ምክንያት የኬንያ ፖሊስ ምክትል አዛዥ ስራቸውን ለቀቁ። የኬንያ ፖሊስ ምክትል አዛዥ ኢሉድ ላጋት በፖሊስ ቁጥጥር ስር ያለ ህይወቱ ባለፈው ጠማሪ አልበርት ኦጁዋንግ ሞት ምርመራ እየተደረገ ባለበት ወቅት ስራቸውን ለቀዋል። ጠማሪውን በማህበራዊ የትስስር ገጾች ስሜን አጠፋው ያሉት የፖሊስ አዛዡ ስራቸውን እንዲለቁ ከተቃዋሚዎችና ከሰብአዊ መብት ተሟጋቾች ጫና ውስጥ ነበሩ። ፖሊስ በመጀመሪያ ጦማሪ ህይወቱ ያለፈው በራሱ ላይ ባደረሰው ጉዳት መሆኑን ቢያሳውቅም የአስከሬን ምርመራ ውጤቱ ግን በተደረሰበት ጥቃት እንደሞተ ካረጋገጠ በኋላ መግለጫው ለማስተካከል ተገድዷል። የፖሊስ አዛዡ ምንም አይነት ጥፋት እንዳልፈጸሙ ቢገልጹም እንደ ምክትል የፖሊስ አዛዥ ኃላፊነታቸው በጥሩና መልካም እሳቤ ስራቸውን ለመልቀቅ መወሰናቸው በሰጡት መግለጫ ተናግረዋል። በአሳዛኙ ክስተት ምርመራ የሚጠበቅብኝን ድጋፍ ለመስጠት ስል ይህን ውሳኔ ወስኛለሁ ብለዋል። አዛዡ አክለውም ለአርበርት ኦጅዋንግ ቤተሰቦች ለደረሰባቸው ጉዳት ጥልቅ ሐዘኔን እገልጻለሁ ብለዋል። ምርመራው እስኪጠናቀቅ ድረስ ለጋት ወደ ቢሮቸው መግባት የማይችሉ ሲሆን ኃላፊነታቸውን ምክትሎቻቸው ይረከቧቸዋል ተብለዋል። ይህ ውሳኔ የመጣው ጫናዎች እየበረቱ ባልበት ወቅት ሲሆን በዚህ ሳምንት ለ31 አመቱ ጦማሪ ህልፈት ግልጽ ምርመራ እንዲደረግ የሚጠይቁ ሰላማዊ ሰልፎች ታቅደዋል። ጦማሪ አልበርት ኦጆዋን ከአስር ቀናት በፊት በሆማቤይ ከተማ አቅራቢያ በቁጥጥር ስር ውለዋል። ከዚህም በኋላ ወደ ናይሮቢ ወደሚገኝ ፖሊስ ጣቢያ ተወስዶ ከታሰረ ከጥቂት ቀናት በኋላ ህይወቱ አልፏል። ፕሬዚዳንት ዊሊያም ሩቶ ከሟች አባት ጋር መነጋገሩ ዴሊ ኔሽን የተባለ መገናኛ ብዙሀን ዘግቧል። ሩቶ ለቀብር ስነ ስርዓት ማስፈጸሚያ ለጦማሪው ቤተሰቦች 15500 ወር ዶላር ገንዘብ እንደሚሰጡ ቃል መግባታቸውን የዘገበው መገናኛ ብዙሃኑ ታዋቂው ተቃዋሚ ፖለቲከኛ ራይላ ኦዲንጋ ከቤተሰቡ ጋር ተነጋግረው ግማሹን ገንዘብ እንደሚሸፍኑም ጠቅሰዋል። ፖሊስ በመጀመሪያ ባወጣ መግለጫ ጦማሪው በእስር ቤት ክፍሉ ራሱን ስቶ ከተገኘ በኋላ ሆስፒታል ተወስደው በግንባሩ ግድግዳውን በመደብደብ በደረሰበት ጉዳት ህይወቱን ማለፉ ገልጸዋል። ይሁን እንጂ አስከሬን ምርመራና ፖሊስን በሚከታተለው ገለልተኛ የፖሊስ ቁጥጥር ባለስልጣን በተደረገ ምርመራ ጦማሪው ራሱን ገድለዋል የሚያስብል ግምት አልተገኘም። ምርመራው እንደቀጠለ ቢሆንም የፖሊስ ጣቢያው አዛዥ አንድ የፖሊስ ባልደረባና የደህንነት ካሜራውን አቋርጠዋል ተብሎ የተጠረጠረ የቴክኒክ ባለሙያ በቁጥጥር ስር አውለዋል። የፖሊስ አዛዥ የሆኑት ዳግላስ ካንጃ ጦማሪው ራሱ ላይ ባደረሰው ጉዳት ህይወት አልፏል የሚለው የመጀመሪያ የፖሊስ መግለጫ ይቅርታ የጠየቁ ሲሆን ከበታች አመራሮች ያገኟቸው የተሳሳተ መረጃ መሆኑን ተናግረዋል። ፕሬዚዳንት ሩቶ ፈጣን ምርመራ እንዲደረግ ጥሪ ያደረጉ ሲሆን መንግስታቸው ዜጎችን ካፈንጋጭ ፖሊሶች እንደሚጠብቅ ቃል ገብተዋል። ፕሬዚዳንቱ እንደ አውሮፓውያን አቆጣጠር በ2022 ወደ ስልጣን ሲመጡ በፖሊስ የሚፈጸምን የጭካኔ እርምጃ እና ያለ ፍርድ ግድያ ከኬንያ ታሪክ ለመፋቅ ቃል ገብተው ነበረ። ሩሲያ በኪዮቭ ላይ በፈጸመችው ጥቃት ቢያንስ 15 ሰዎች ሲገደሉ በደርዘን የሚቆጠሩ ቆሰሉ። ሩሲያ በዩክሬን ዋና ከተማ ኪዮቭ ላይ በፈጸመችው ጥቃት ቢያንስ 15 ሰዎች ሲገደሉ በደርዘን የሚቆጠሩ ቆስለዋል ሲሉ ባለስልጣናት ተናግረዋል። ከሶስት ዓመታት በፊት ሙሉ በሙሉ ወረራ ሩሲያ ከጀመረበት ጊዜ አንስቶ ከዛሬ ማክሰኞ ድረስ ከተፈጸሙት ጥቃቶች በኪዮቭ ላይ የደረሰው ትልቁ የቦምብ ጥቃት አንዱ ነው። የዩክሬን የሀገር ውስጥ ጉዳይ ሚኒስትር ኢጆር ክላየመንኮ በሀገሪቱ በአጠቃላይ 440 ሰው አልባ አውሮፕላኖች እና 32 ሚሳይሎች መተኮሳቸው ተናግረዋል። ይህ በእንዲህ እንዳለ የሩሲያ አየር መከላከያ ሰራዊት በአንድ ምሽት 147 የዩክሬን ሰው አልባ አውሮፕላኖችን በመጥለፍ ማውደሙን የሞስኮ የመከላከያ ሚኒስተር አስታውቋል። በኪየቭ ላይ የተካሄደው ጥቃት ከ9 ሰዓት በላይ ፈጅሷል። ነዋሪዎችን ከእኩለ ሌሊት በፊት ጀምሮ ፀሐይ እስክትወጣ ድረስ ወደ ድብቅ መጠለያዎች እንዲሸሹ አድርጓል። ባለስልጣናት ባላስቲክ ሚሳኤል በአንድ ወረዳ የሚገኝ ባለ 9 ፎቅ ህንፃን መምታቱን ገልጸው በ27 የከተማ ወረዳዎች ጥቃት እንደደረሰባቸው ተናግረዋል። የዩክሬን ፓርላማ አሌሲያ ቫሲሊንኮ በኤክስ ላይ በፍጹም ቅዠት ውስጥ ሆነን ነቅተናል። በፍርስራሽ ውስጥ የታገቱ ሰዎች አሉ፣ ሙሉ ህንጻዎች ወድቀዋል ብለዋል። ክላይመንኮ እንዳሉት የነፍስ አድን ቡድኖች አሁንም ሰዎችን ፍርስራሽ ውስጥ ለማውጣት እየሰሩ ነው ሲሉ ተደምጠዋል። ሩሲያ ከቅርብ ሳምንታት ወዲህ በዩክሬን ከተሞች ላይ የአየር ጥቃትን አጠናክራለች። የዩክሬን የአየር መከላከያዎችን ለማጨናነቅ የተነደፉ ትልቅ የሰው አልባ አውሮፕላኖችና ማተለያዎችን በማላክ ታክቲክ በማድረግ ጥቃትን ፈጽማለች። በተፋላሚ ወገኖች መካከል ቀጥተኛው ውይይት የተኩስ ማቆም ወይም ጉልህ ለውጥ ማምጣት ባለመቻሉ ኪዮቭ የራሷን የአጸፋ ጥቃት ጀምራለች። የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ የሩሲያ የጥቃት ማዕበል ግልጽ ሽብርተኝነት ብለውታል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ጦርነቱን ለመቀጠል የሚያስችል አቅም ስላላቸው ብቻ ነው ትልቁን ጥቃት የፈጸሙት ሲሉም ከሰዋል። በተያያዘ ዜና የሩሲያ የጸጥታ ኃላፊ ከሁለት ሳምንት ባነሰ ጊዜ ውስጥ ለሁለተኛ ጊዜ ወደ ሰሜን ኮሪያ አቅንተዋል። የሩሲያ ከፍተኛ የደህንነት ባለስልጣን ሰርጌይ ሾይጉ የሰሜን ኮሪያውን መሪ ኪም ጆንግ ኡን ለማግኘት ፒዮንግያንግ እንደደረሱ የሩሲያ መንግስታዊ መገናኛ ብዙሃን ማክሰኞ ዕለት ዘግበዋል። በዚህ ወር ባለፈው አመት በሁለቱ ወገኖች የተፈረመው አጠቃላይ የስትራቴጂክ አካርነት ስምምነት የመጀመሪያ አመት በመሆኑ የሸይጉ ከሁለት ሳምንት ባነሰ ጊዜ ውስጥ ወደ ፒዮንግያንግ ያደረጉት ጉዞ ለሁለተኛ ጊዜ ሲሆን ለመጨረሻ ጊዜ በጁን አራት የሰሜን ኮሪያን መዲና ጎብኝተዋል። ጉብኝቱ በድጋሚ በሩሲያው ፕሬዝዳንት ቪላድሚር ፑቲን መመሪያ የተደረገ ስለመሆኑ የሩሲያው ታስ የዜና ወኪል ዘግበዋል። የሩሲያ የጸጥታው ምክር ቤት መሪ የሆኑት ሾይጉ በቅርቡ ወራት ውስጥ ወደ ሰሜን ኮሪያ በርካታ ጉዞዎችን አድርገዋል። የሩሲያው ፕሬዝዳንት ቪላድሚር ፑቲን እና የሰሜን ኮሪያው መሪ ኪም በፒዮንግያንግ የተፈራረሙትን የትብብር ስምምነት ተከትሎ ሰሜን ኮሪያ በዩክሬን ላይ በተከፈተው ጦርነት ሩሲያን ለመርዳት በሺዎች የሚቆጠሩ ወታደሮችን አሰማርታለች። ስምምነቱ ከሁለት ሀገራት በአንዱ ላይ በሶስተኛ ወገን ከተጠቃ ወታደራዊ ድጋፍን መስጠት የሚያስችል ነው ተብሏል። ክን የሚደፍራት የለም ሲሉ የሀገሪቱ ፕሬዝዳንት ለሀገራቸው ህዝብ ቃል ገቡ። የቱርኩ ፕሬዝዳንት ረሲብ ጣይፕ ኤርዶጋን በሰጡት ማብራሪያ ቱርክን ማንም የሚደፍራት የለም ነው ያሉት። እንደ ቱርኩ ፕሬዝዳንት ማብራሪያ ሀገሪቱ አሁን የአጭርና የረዥም ርቀት ተምዘግዛጊ ሚሳኤሎችን በከፍተኛ ደረጃ ታጥቃለች ሲሉ አሳይተዋል። ኤርዶጋን በረጅሙ ማብራሪያቸው በአጭር ጊዜ ሀገራችንን በክፉ የሚያስቧትን አፍረውና ፈርተው እንዲቀመጡ እናደርጋቸዋለን ሲሉም አስረድተዋል። ቱርክ በዚህ ወቅት ያሻትን አይነት የጦር መሳሪያ ታመርታለች ነውም ያሉት።